እንዴት ነው ሶላትን የምንሰግደው? አሉ። ሰዎች አይገርሙ? የሆነ ጭንቅ መከራ ቢያጋጥማቸው ሶላታቸው ነው ትዝ የሚላቸው። አንድ ሰው ጭንቅ መከራ ቢደርስበት ምናልባት ቆይ በኋላ እሰግዳለሁ ብሎ ነው አይደል የሚያሳልፈው? እነርሱ ግን የሶላታቸው ጉዳይ ነው የሚያሳስባቸው። ይሄን ከባድ ጊዜ እየተናገሩ ነብ ስለ ላ ሰለም ፈማዛ ነፋሉ ን ሶላቲና ያ ረሱላ ስለ ሶላታችን ምን እንሰራለን? አሉ። ስለዚህ ለዓመት ያክል ፀሐይ የማጠልቅበት ቦታ ከሆነ ለ24 ሰዓትን ከፍለውና በየ24 ሰዓቱ አምስት አምስት አውቃ ሶላቶችን እየሰገድን ለዓመቱ እስኪያልፍ ድረስ እንቀጥላለን ማለት ነው። አሁንም በዚህ ቅያስ፣ በዚህ መሰረት ፀሐይ የማጠልቅበት ቦታ ላይ ነው ያለነው ካልክ አንተ ያላችሁበት ጾምን እንዴት ነው የምንጾመው ለሚለው በዚህ ሀዲት መሰረት ትሄዳላችሁ። በዚህ ሀዲት መሰረት ትሄዳላችሁ። እሺ አምስቱን አውቃ ሶላት ፀሐይ ጠለቀችም አልጠለቀች፣ በእነዚህ 24 ሰዓቱን ጠብቃችሁ ትሰግዳላችሁ። ጾሙንም በዚህ መሰረት ትይዛላችሁ ማለት ነው። እሺ ሌላኛው ጥያቄ በጾም ጊዜ የሚሰገደው ሰላት እንደገና ዘካ የሚሰጠው ዘካ እና ሌሎች ሌሎች የሚደረጉ ነገሮች በኢጥፍ ይባዛሉ። በይና ክል ጥፍ ይባዛሉ። በምናም የሚባል ነገር አለ። እነዚህ ነገሮች ባይባዙ አሁን ለምሳሌ አንድ ሰው መልካም ስራ እየሰራ ቢሞት ባይባዙ የሚጎዳው ምንድን ነው ማለት? የሚጠቀመው ምንድ ነው? ቢባዙ ደግሞ የሚያገኘው ምንድ ነው? ባይባዙ የሚጎዳው ምንድን ነው? ምንድነው? ይበልጥ ምንዳ ያገኛል ከአላህ ስብሐነ ተዓላ ዘንድ። ባይባዛ የሚጎዳው ነገር አይኖርም። የሰራው ምንዳ አለለት። ይበልጥ ግን ሰውየው መልካም ስራ ሲጨምር ደረጃው ከፍ ይላል። ደረጃው ከፍ ይላል። እሺ ኢየሱስ ይወዳሃል። ሁሱ ነሽ ግቢና ሲፈን ንገረኝ እስቲ ጋ በኮሜንት አረደ ግቢና ንገረኝ። እሺ ልኬልሻለሁ። ኢየሱስ ይወዳሃል ወይ ነይ ግቢ ወይን መለስልሽ። መግባት ካልፈለልሽ የጌታ ሰው ጌታ ዘመንሽን ይባርከው። ነይ እና እዚህ ጋ ተናገርሽ አትከቢም ሲፈን ለማንኛውም መሲሁ በጣም እንወደዋለን፣ ይወደናል። ምክንያቱም ሙስሊም ነበር አንድ አምላኩን የሚያመልክ በአምላኩ ላይ የማያቀራ ወደ አምላኩ የተጣራ ለአንድ አምላኩ ትዕዛዝ የሚታዘዝ ነበር። አምላኩን የሚገዛ ነው። እኛም ልክ እንደርሱ አንድ አምላክን በብቸኝነት የምናመልክ ነው። የአብርሃም፣ የኢስሐቅ፣ የመሲሁን የሙሴን አምላክ። ስለዚህ በጣም ይወደናል፣ እንወደዋለን፣ ወንድማችን ነው። እነመል ሙእሚኑነ ኢኽዋ ይላል አላህ። ወንድም አማኞች ወንድማማቾች ናቸው ይላል። ኢማን ወንድማችን ነው በአንድ አምላክ የምናምንን እኛም እርሱ ይህ ነው። ከነቢያቶች መካከል አንድ ነቢያችን ነው። በጣም እንወደዋለን ይወድናል። እናንተ ግን አይወዳችሁ። ለምን ካላችሁ፣ ብትወዱኝስ ትእዛዜን ትጠብቃላችሁ ነው አይደለ ያለው መጽሐፉ ላይ። እናንተ ትእዛዙ እየጠብቃችሁ አይደለም። እኔን አምልኩኝ ሳይላችሁ በግድ እያመላካችሁት ነው። እርሱ ጠላቶች ናቸው፣ የእርሱ ተቃዋሚዎች ናቸው። እርሱን የምትወዱት ከሆነ ትእዛዙን ጠብቁ። ትእዛዙም ያን ሌላ ከሆነ አንድ አምላክ እንድታመልኩ እንጂ እርሱን አይደለም። ይህ ነው ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙን ምንድን ነው? ትእዛዙ አንዱን አምላክ እንድታመልኩ ነው። ምን ብለን እናምልክ ብለው በጠየቁ ጊዜ በሰማይ የምትኖረው አባታችን ብላቸው። እርሱን በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ በጌታ የሚለኝ መንግስተ ሰማያት የሚገባ አይደለም።

በከንቱ ያመልኩኝ። ምን ትላላችሁ? ጸጋ ይበዛላችሁ ሰዎች። እሺ ይልቁንስ ያን አንድ አምላክ ወደ ማምለክ ነው። ክርስቶስ የምትወዱ ከሆናችሁ እሺ። ጥያቄ ያለው መቀጠል ጥያቄ ያለው ነው ይችላል። እሺ አድሚኖች ካላችሁ አስገባችሁ።

አደጋ ደርሶብኝ አንድ እግሬ ተጎድቶ ነበረ። በዛውም ቀን ደግሞ እናቴ የለማተች ነበር እና በዙሪያ ማንም ሰው የለኝም ከጎኔ ማለት ነው። እና አሁን ደግሞ ሁለተኛውም እግሬን ተደግሞ የምንቀሳቀሰው በወንበር ነው እና ሕክምና ማድረግ እየቻልኩኝ ጀስት በገንዘብ ምክንያት አልቻልኩም ማለት ነው። ሕክምና ማድረግ ኦፕሬሽን ማድረግ እና ሰዎች ወደ አንተ ጋር ልገውኝ ነበረ። ህክምና እንዴት ነው? ህክምና ለማገኘት የምትችለው ኦፕሬሽን በመደረግ ነው። ይች ናት እግሬ ማለት ነው የኔ እስ ይቺ እግሬ ናት። ይቺ ከዚህ በፊት የተጎዳችው ይቺ እግሬ ናት ማለት ነው የኔ ሄሎ ሚታዝ ላይ ያለ አይደለ የኔ የዚህ ጋር እዚህ ጋር በጅስት የመታኝ ቦታ ላይ እንደዚህ መቶኝ፣ እዚህ ጋር ባለ ህክምና እንደማገኝ ነግረውል ዶክተሮች። ኦፕሬሽን እንደማድረግ ነግረውኛል። አለኝ መረጃ ረዝም አለኝ። የት ነው ያለው ወንድማችን? እኔ የወሎ ልጅ ነኝ። አዳማ ነው የምኖረው። አሁን በዚህ በወንበር ነው የምንቀሳቀሰው። ክረንት ተሰብሮ ወድቄ ይህ ከረንት ተሰብሮ ወድቄ አሁን ይሄ በዚህኛው እግር የነበረ ምረክተው አሁን ግን ከወደኩ በኋላ በዚህ በወንበር ነው የምንቀሳቀስ ነው። ኦዱም ሳደርግ ብታይ ሙሉ ልብስ ራቁቴን ሸዋር እንደሚገባ ልቅ ነው የሚገባ ኦዱ ለማድረግ እንኳን ማለት ነው። እሺ፣ ህክምናን ለማድረግ ምን ያክል እንደሚያስፈልግ ነግረውሃል ዶክተሮች? አራት መቶ ሰባ ሺህ ብር ተብዬ ነበረ ከዛ ሁለት መቶ ምናምን ሺህ ብር አለኝ 200 ምናምን ሺህ ብር አለ። ስለዚህ ስንት ነው የሚቀረ? 200 ምናምን ሺህ አካባቢ አለ። አብሮ ሰው አለ። የምታውቁ ልጆች ብትኖሩ። ማንም የለኝም፣ እናትም አባትም እህትም ወንድምም የለኝም። ብቻ ነው ልጅ አንድ ወዳጅ። አሁን ላይፍ ዛገ ብቻ አይቶኝ አብሽር ወንድማችን ጋር ሄዳችሁ ከታች አድሚን ነው። አንድ ቁጥር እየጻፈለን

እና እዚሁ አዲስ አበባ ላይ ሕክምና ያደርጉላል። እዛው አዳማ ላይ ምናምን አዲስ አበባ ነው። እሺ፣ ከድር ካለ ወይም ደግሞ ሳራ ግቡ። ያ ከድር ከታች እየጸፈለ ነው። እሺ፣ ሳራ፣ አሰላሙ አለይኩም ይሰማሻል? ሰላም አለይኩም እሱ ሰላማ እንዴት ነው? አፎን ያለሁት ኮተር ነው። ግን ያው የናዝሬ ልጅ በሚለው ነው ይቅርታ ኮመንት የሰጠሁት እንጂ ናዝሬት አይደለም ያለሁት። ከድር አስገቡት። ከድር ከድር አድሚን ያለው ልጅ አንድ ቁጥር እየጻፈ ነው፣ አስገቡት። ወንድማችንን ከጎኑ ሆናችሁ እንተን እንድትሉት ምናልባት መኪና ያለው ይመስለኛል። ለዚህ ቢያንስ ውጭ ያግዝሃል። ለህክምናው ደግሞ እዚህ ያሉ ልጆች እንሻላ እንዲተባበሩ እሽ፣ በቃ ልጆች ባረከላሁ። ፊኩም አካውንትህን አስቀምጣ። አካውንት አላህር ለወንድማችን አካውንትህን አስቀምጣ። ቢያንስ ለምን የምታውቁ ልጆች መታችሁ ንትን ብትሉ አሪፍ ነበር። ለሚያንትን ለሚሉት ልጆችም ልጁ በእርግጥ እያየ ነው፣ እንደተጎዳ እያየን ነው። ምን ምስክር የሚያስፈልገው ነገር አይደለም፣ ከሚያጅበረብሩ ምናምንም አይደለም፣ እየታየ ነው። በአካል የሚያውቁት ቢሆኑ ደግሞ ይበልጥ ነገሩን ለማብራራት እና ለመግለጽ ለሁላችሁም፣ ለምትረዱ ሰዎች እንዲሆንላችሁ ዘንድ ነው። ከድር አሰላሙ አለይኩም፣ ታውቀዋለ አደ እንድማችልንዋሌይኩም ሰላም ወረህመቱላሂ ወበረካቱ ሁስዬ እኔ ወላ በጣም የሚያሳዝን ታሪኩን አልነገረም። ልጇን እዚህ ሲመጣ አንተ ጋር ተለጉሟል ወላ አብሬ አልቀሼ አንብቼ ነው አንተ ጋር ይመጣ ነው እና አንተ ደግሞ መልካም ወንድማችን ቤተሰብ የለውም። ዙሪያ እግር ኳስ ተጫዋች ነበረ። እና እናትም ማጣት ምን ያህል ማናችሁም ታውቃላችሁ። ወንድም አለመኖር ቦምበር እየተንፏቀቀ እያለቀሰ ነበር። አሁን ግን እንባው ደረቀ። ለምን እንደሆነ አላውቅም። ወላይ ደንግጦ መሰለኝ እንባው ደረቀ። እና እኔ መኪና አለ መኪና አለ እኔ ጋ እኔ ዛሬ ነው ያወቅኩት። ትላንት ነበር አንድ ሳምንት ነው ካወቅኩት እኔ በመኪና ሊረዳው ቃል ገባ። አዳማ መሆኑ የነገረን ዛሬ ነው። እኔ አዳማ ቤቱ ድረስ ሄዳለው፣ አገኘዋለው ወላሂ። ሁለት እግር አጥቶ እያለቀሰ ይህ የመሰለ ልጅ ማንም እንደማይጨክንበት እርግጠኛ ነን። ማናችሁም አትጨክኑም ቤተሰቦቻችን። እሱ አላህ ይጨምርልህ፣ አላህ ይጠብቅህ፣ ቤተሰብህን፣ ዙርያህን አላህ አላ ይጠብቀው። እኔ ወላሂ አላህ ይስጣችሁ ቤተሰቦቻችን፣ ሁላችሁም ለበጎ የምትቆሙ ቤተሰብ ናቸው። ይህ ወንድማችን ይህን የመሰለ ቤተሰብ እያለው ተስፋ ፓርቲ ቤት ቀርቷል፣ እና ተስፋ የቀርቡ ወንድማችን ወደ ውጭ ወጥቶ በእግሩ ቆሞ መሄድ እየቻለ ግን ሕክምና በማጣት እግሩ እየቀጠነ ከታች እግሩ ሊቆረጥ እየደረሰ ነው። እና ሚዲያ ላይም ገብታችሁ ቤቱ ብታዩ ተርቤ ተደርጓል። ትላልቅ ሚዲያዎች ላይ ወላ እናንተን ተስፋ አድርጎ እሱ ለአራት መቶ ብር ነው ቤት የቀረው እና እህት ወንድሞች ይህ ወንድማችሁን በእግር እንዲቆም የበኩላችሁን እንድታደርጉለት ወላሂ በአላህ ስም እንጠይቃችኋለን። ረመዳናችሁን አላህ ይቀበለው። እኔ ሹክረን ቤተሰቦቻችን፣ ምን እንደምትሉን እንግዲህ አንድ ነገር ብሉን። አንተም አካውንትህን አስቀምጥልን። አሁን አካውንትህን እንትን በለው ጻፈው። ከቻልክ ፒን አድርገው ላዩ ላይ ካልሆነ ፌስት እናደርጓለን። አካውንትህን ንገረን ነው እሺ አንድ እሺ በትክክል አንድ ሰው ይጻፈሽ ሌሎች ያቸው አንድ ነው እሺ እኔ ወንድማችን ታክሞ ሁሴን እኔ ልጁን ከዚህ በፊት አይቼዋለሁ። ዩቱብ ላይ ነው እንትን ሳለ ችግሩ ምናምን እያወራ አይቼው ነበር። እና አላህ ስብን ታላ ያሽል እንደዚሁም ደግሞ ከጴንጤዎች ጋር ያለው ምናምን እያየሁት ነበር እና ቢታከም እኔም ደስ ይለኛል። ሃይማኖቴን ቀይሬ ነበረ። እግሬ ለመደ ጀስት ድናለ ብለውኝ ከሁሉ እንደመጣሁኝ ገባሁኝ ወደ ፔንጤ ሃይማኖት አብሽር፣ አብሽር እንሻላ ትጠቀማለ። ስሙ ማን ነው እያሉ ነው። የአካውንትን ስም ንገራቸው። እንሻላ ደግሞ በነገው ቀ በላ ፍቃድ ና ይጀምርልል ልጅ ያሟሉ። ስምህ ማን ነበር? አንዋር አብዱ ሰይድ። አንዋር አብዱ ይህን አካውንት አስቀምጡትና

አላህ እንግዲህ በዱንያ በአህራ ጅዛችሁን አላህ ይክፈላችሁ። ወንድምህታችሁን እናትን፣ ማጣት እግርን ማጣት ከባድ ነገር ነው። ቤተሰብ ማጣት ከባድ ነገር ነው። እናንተ መልካም ቤተሰቦች፣ መልካም መስራት የማትጠግቡ ከቡናችን እንዲህ

ቤተሰቦቻችን ወላሂ ጨምረላችሁ፣ አላህ ይስጣችሁ። አላህ ከመከራም ከድንገተኛ ነገር አላህ ይጠብቃቸው። ድንገት ተስፋ ከመቁረጥ አላህ ይጠብቃችሁ። ወላሂ አላህ ያለንበትም ወይ መልካም ወር ነው፣ ሰደቃ ወር ነው። ያው ንያችሁን አስተካክላችሁ ሰደቃት እንደምታደርጉልን ይታያል ትንሽ ፈቅ አድርጊው። በቃ አሪፍ ነው፣ ጊፍት ምናምን ይሸፍኗል። ትንሽ ከፍ አድርጊው። ዛሬ ትንሽ ወደ ላይ ከፍ አድርጊው ነው። በእውነቱ በር ዘግቶ እያለቀሰ ነበር ነበርና ተስፋ ቆርጦ ነበረ። አልሐምዱሊላህ ዛሬ አንድን ህይወት ተስፋ ቀጥላችኋል። አላህ ተስፋችሁን ይቀጥላችሁ። ላይ ዛሬ ይታያል፣ አሁን ይታያል። እሺ፣ ብራንች ኔል እያሉ ነው። ንግድ ባንክ አኖር፣ ንግድ ባንክ ነው። ንግድ ባንክ። እሺ፣ አግዙት። ባረከላሁ ፊኩም ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ነፈሰ ሚን ኩርበት ሚን ኩረብ ዱንያ ነፈሰ ላሁ ንሁ ኩርበት ሚን ኩረብ ልአኺራ ብለዋል። ከአንድ ከአማኞ ወንድሙ ምድራዊ ጭንቅን ያስወገደ የገላገለን ሰው አላህ የትንሣኤን ቀን ጭንቅና መከራ ይገላግለዋል ብለዋል። የጭንቅ ሁል ጭንቅ ብሎ ማለት የቂያማ ቀን ከአላ ጭንቅ ብሎ ጊዜ የሚደርስባቸው ጭንቅ ነው። የዚያን ጭንቅ መገላገል የፈለገ ሰው

ይህ ልጅ እንደ ሁላችንም ሙሉ አካል የለውም። ከጊዜ በኋላ አደጋ ደረሰበት። አዝኗል፣ ተሰብሯል። ቁሞ መሄድ ይፈልጋል እና በዚህ ይሄን ደግሞ ለማድረግ የተወሰነች ብር ነች የሚያስፈልገው እንደነገረን፣ ይሄን ነገር አሟልተንለት ሙሉ ጤናውን አግኝቶ ደስታውን እንዲያገኝ ማድረግ ከአላህ ስብሐነ ተዓላ ዘንድ ትልቅ ምንዳን ያስገኛል። ይህን ኒያ አድርጋችሁ በልባችሁ ከአላህ ዘንድ ወንድማችንን እናያግዘውን። ባረካላህ ፊኩም ወላሱ ዛሬ ወደ አንተ ስመጣ ወላሂ እየፈራሁ ነው። እዚሁ የመጣሁት ግን እንደማታሳፍሩኝ እርግጠኛ ሆኜ ይረዱሃል፣ ግን ማስረጃህን አሟላ ብየው ነው። አንተ ግን ማስረጃ አንፈልግም ወንድማችን መታመሙ ብቻ በቂ ነው ብለህን፣ አላስተ እኔ ወላሂ ትዕግስት እራሴን መቋጠር ነው ያቀተኝና፣ ደስ ብሎኛል በጣም። እንሻላህ፣ ትድናለህ፣ ቆመህም ትሄዳለህ። እሱም እኮ በጣም ሀያ አድርጎ ነበረ ሲመጣ እዚህ ካለህ በግድ ገፋፍተነው ነው ወደ ሁሱ ቤት ይዘነው ነው የመጣ ነው። ለሁሱ እራሱ በጣም ሀያ እያደረገ ነው የመጣው። አላህ ያሳካልህ። ብዙ ሰው አናግሬያቸው ከዚህ በፊት ብዙ ሰው ነቅፎኛ አለና ዝም ብዬ መቀመጥ ነው አሁን ላይ በቃ። አላህ የፈቀደውን ነገር እኔ ላይ የርግብዬ ነበር።